ኧረ ሀይሚሻ፣ የሰሞኑ ሁኔታሽ እኔ ምንም ነገር አላማረኝም ማለት ነው ዱባይ ሄደሽ ከመጣሽ በኋላ። ሰላም ሰላም፣ ውድ የማርታ ኢትዮ ተከታታዮች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም፣ በድጋሚ መጥቻለሁ ማለት ነውና ሀይሚ በጣም በጣም ቲክቶክ ላይ ስቶሪ እና ቲክቶክ ላይ የምንለጥፈው ነገር ሁሉ አሽሙር ነው። በቃ በአሽሙር ትሳደባለች፣ በአሽሙር ቅኔ ትናገራለች ማለት ነው። ብዙ ጊዜ ሰዎች ስንጣላ ከሰው ጋር ብዙ ጊዜ አሽሙር እናደርጋለን ማለት ነው። አሽሙረኞች እንሆናለን ማለት ነው። እና ከጻፈችው ነገር በጣም የከነከነኝን ልንገራችሁ ማለት ነው። ዋጋሽ የሚገባቸው አጠገብሽ ያሉት ሳይሆን ሩቅ ያሉ ናቸው። ትኩረት፣ ዋጋሽ ለሚያውቁ አለች ማለት ነው። እና ሀሚ ከቢኒ ፍቅር ሳይዘት አይቀርም እንዴት በሉ። እንዴት ብትሉ ጥሩ ማለት ነው። ለምን ዋጋሽን አጠገብሽ ሰው ያለ ሰው እሩቅ ያለ ሰው ነው ዋጋችሁን ሊያውቅ የሚችለው አለች ማለት ነው። ለምን ብሩኪ አጠገቡ ስላለ ቢኒ ደግሞ ታውቃለች። የት ነው ያለው? ዱባይ ነው ያለው ማለት ነው። እና ያው ከቢኒ ጋር ደግሞ አብረው ጥሩ ጊዜ እንዳሳለፉ በጣም ደስ በሚል ሁኔታ እንዳሳለፉ ተናግረዋል። ኢትዮጵያም ሲሆኑ እንደሚናፍቁት ምናምን ቪዲዮ የመጨረሻ ስንበታቸው ጊዜ ተናግረዋል ማለት ነው እና ትዝ ካላችሁ እናንተ ልብ ብላችሁ በደንብ ካያችሁ ማለት ነው፣ ከብሩክ ከዱባይ ከመጡ በኋላ ነው የተጣሉት። ለምን ብትሉ ብሩክ በአንድ ቪዲዮ አንድ አይነት ልብስ ለብሰው ሶስት ቪዲዮ ነው የተቀረጸው ማለት ነው። ለምን ከእሷ ጋር ጥሩ ሁኔታ ስለሌለ ነው። ልብ ብላችሁ እዩ ማለት ነው። በአንድ ልብስ ነው ሶስት ቪዲዮ የተቀረጸው ማለት ነው። እሱ ቪዲዮ የተቀረጸው የአንድ ቀን ቪዲዮ ነው፣ ሶስት ቪዲዮ የሰሩት ማለት ነው እና ሲቀጥል ደግሞ እሷ ምን ለማለት ፈልጋ ነው እንደዚህ ብላ የጻፈችው? ዋጋሽን የሚገባቸው አጠገብሽ ያሉት ሳይሆን ሩቅ ያሉ ሰዎች ናቸው። ለእኔ ስለ እኔ የተጨነቀው ስለ እኔ ያሰበው ቢኒ ነው። ቢኒ ነው፣ ሩቅ ቦታ ያለው ሰው ነው ስለ እኔ የተጨነቀልኝ። አጠገቤ ሰው አጠገቤ ያለው ሰው ስለ እኔ ምንም እየተመለከቱ አይደለም። ትኩረት ሩቅ ላለው ሰው ለዛ ሰው ትኩረት ሰጣለው ለእኔ ስለሚያስብልኝ ስለሚጨንቅልኝ። አይሆፕ ግዴታ ያው እዛ ሆኖ ዱባይ ያለው ያለው ነገር እሱ ቴክ ስለሚያደርጋቸው የመኪና አገልግሎት እሱ ስለሚሰጣቸው ኦረዲ፣ ወይ ስልክ ተቀያይሮ ምናምን ይመጣሉ ብዬ አስባለሁ። እና ያው ፍቅር እኮ መላመድ ነው። ታውቃላችሁ አደለ? እኛ ሴቶች ደግሞ ብዙ ጊዜ የምናደርጋቸው መስፈርቶች አሉ። አሁን ለምሳሌ ብሩክ የፍቅረኛዋ ሲሆን ቢኒ ጋር ብሩክ ያሌለ ነገር ቢኒ ጋ ሊኖር ይችላል ማለት ነው እና ያ ያን ነገር ማተር ካደረገች የእውነት ታውቃላችሁ እውነት በሉ ማርታ ማለት ምን አለች በሉ ሀይሚ ፍቅር ይዞኛል ብላ ከብሩ ጋር ሲጣሉ በጣም ሀይለኛ ጥል ውስጥ ሲገቡ ማለት ነው ለምን በጣም በጣም በጣም ሀይለኛ ፎንቃ ይዞታል በጣም ያስታወቅባታል ማለት ነው ለምን እንደሆነ ታውቃላችሁ በቃ የምትለጥፉ ሁሉ በቃ አሽሙር ነው በቃ የምትናገራችሁ ዘፈኖች ሁሉ አሽሙር ነው የምትናገረው። ለምን ያን ሰው በቃ ብሩክን ለመንካት ማለት ነው የሆነ በቃለ የኑ የሩቅ ሰው እንደናፈቃችሁ ሰው አርግታችሁ እንደዛ ነው የምታስቡት። ሲቀጥል ደግሞ ዋጋሽ የሚገባቸው ሰዎች አጠገብሽ ያሉ ሰዎች አይደሉም፣ ሩቅ ያሉ ናቸው እና ትኩረት ብላ የእጅ ምልክት አርግታ ነው እንትን ያለችው ማለት ነው። እኔ ለስለኔ የሚያስብልኝ የሚጨነቀኝን ሰው አስባለሁ እንደማለት ነው ማለት ነው። እና እኔ ትናንት ራሱ እንደዛ ስትለጥፍ ስናገር ሰደባችሁ ማለት ነው። ለምን የሰው ልጅ ያለ ምክንያት አያደርግም፣ ያለ ምክንያት አያደርግም። ለምን ብዙ ጊዜ የምናፈቅረውን ሰው ነው የምንደግፈው ማለት ነው ሁላችንም። አሁን ለምሳሌ የውጭ ዜጋ ካፈቀርን እንግሊዝኛ ዘፋኖች ብዙ ጊዜ እናዳምጣለን ስለዛ ሰው የዛን ሰው ሀገር ቋንቋ ለማወቅ እንጥራለን። አሁን ግዴታ ምንድን ያለችው የሩቅ ሩቅ ሩቅ ያለ ማለት ቢኒ ነው። ከቢኒ ውጭ ሩቅ ሰው የለም። በቅርብም ደግሞ የተቀራረበችው ሰው እሱ ነው። ከዛ ውጭ ምን አለ? የእውነትን እኔን ደግሞ ስደቡኝ አላችሁ መስደብ ነው የምታውቁት። አይምሮአችሁን ሰፋ አድርጉ ማለት ዛሬ ስቶሪ ላይ ያደረገችውን ካያችሁ ማለት ነው። ለምን ዋጋሽ የሚገባቸው ዋጋሽ የሚገባቸው ሩቅ ያሉ ሰዎች ናቸው። ዋጋሽን ለሚያውቁ ቦታ ስጪ። ለምን አጠገብሽ ያለው ሰው ስለ አንቺ የማይጨነቅ እኮ ነው፣ ስለ አንቺ የማያስብ እኮ ነው። አይ ዶን ኬር እያለች ነው ማለት ነው። ብሩኬ ተበላሽ፣ ብሩኬ ተበላሽ። አዝናናለሁ ብለሽ ሄደሽ አይ ፍቅርሽን ተቀማሽ። አይ ብሩኬ፣ አይ ብሩኬ፣ አይ ብሩኬ። እኛ ሴቶች እኮ ጥጋብኞች ነው፣ እኛ ሴቶች እኮ ጥጋብኞች ነው እንጂ እኔ በዚህን ያህል ልክ ትቀየሪያለሽ ብዬ አስቤ አላቅም። የእውነት ፍቅር ይዟታል። የእውነት ምንግራችሁ ማለት ለምን ምንም ትናንትም ሻማ ለኮሳችሁ ብርሃን ልሰጡች ትችላላችሁ፣ ግን የእሷን ብርሃን ልነጥቁ አችሉም አለች ማለት ነው። ለምን እንደዚህ ብላ እንትን አለች ማለት ነው? ብለኩሳት ለኮሳችሁ ነው፣ ግን ብርሃን የመውሰዳችሁም አለች እንደዛም ብላ ይው። ትናንት እኛ ደስ ባለ ነገር ይመጣሉ ብለን ስንጠቡቅ በቡጥቡጥ በጭጫጫታ ማለት ነው። እስኪ እናንተ ሀይሜ ከብሩ ተለይታ ሻንጧ ይዛ ቡታጅራ ሄደችው። ለምን ከቢኒ ጋር ለማውራት እንዲመቻት፣ እንደፈለገ እንዲመቻት ነው ሲጀመር ያደረግሹ ነገር ራሱ ትክክል አይደለም፣ ያላት ስሜቷ ስለተቀየረበት ነው። ብሩክ ራሱ እንደዚህ ብሎ የተናገራት ማለት ነው። የምታደርጊው ነገር ልክ አይደለም፣ የምትሰሪ ነገር ልክ አይደለም። ለምን ሀይሚ ምንም አይነት ጓደኛ የላት የሴት ጓደኛ እንደምታቆን ከብሩክ ጋ ነው። ምን ያጣላችኋል? እስኪ ምን ያጣላችኋል? ከዱባይ እንደመጡ ከዱባይ ካጣላችሁ ግዴታ ማነው? ቢኒ ነው ያጣላቸው ማለት ነው። ለምን ሀይሚሻ ፎንቃ ገብቶላታል። ይሄ ሸበላ ይሄ ቆንጅዬ ልጅ። ጠርጠር ይገኛል ከገንፎ ስንጥር ይላል የሀገሬ ሰው ማለት ነው። እና መጠርጠር ጥሩ ነው። እናንተ ጠርጥሩ። ለምን እንደሆነ ታውቃላችሁ። አጀብ፣ አጀብ፣ አጀብ! እረ ሀይሚሻ፣ ሀይሚሻ ጉድሽ ነው። ጭራሽ ጭራሽ ብለሽ ብሩክን አስቀምጠሽ ከዱባይ ፎንቃ ጠልፎሽ መጣሽ። ጉድ እኮ ነው።

በቃ ምንም በፊት ምንም አይነት ስሜት እራሱ አልተሰማትም። ስትሄድ እራሱ በቃ በጣም ስላስቀራት እራሱ ቡታጅራ ቅር ብሏታል። ሌላ ቀን ቻው እንኳን ቅፍ አድርግታው እንኳን ልትሄድ ስትል ቻው ትሎ ነበረ፣ ብሩክ ማለት ነው። ትናንት ግን አላለችውም። እንዲህ እንኳን ዞር ብላ ሻንጣውን ሲቀበላት ዞር ብላ እራሱ አላየችውም ማለት ነው። እና ብዙ ጊዜ እኛ ሴቶች ስለሌላ ሰው ወንድ ስናስብ ነው እንጂ ያን ሰው የምንጠላው። እስኪ ብሩክ ምን አብሎባት ነው? ይሄን ያህል ፍቅር መስዋዕት እየከፈለ እና ራሱ በቀደምታ ራሱ ዱባይ ተመልሽ ሂድ ያለችው ግምቷን ለመስማት የብሩክን ግምት ለመስማት። አይ ሀይሚ ፍቅር ይዞሽ ጭራሽ ቁጭ አልሽ።